ሰላም እንዴት ናችሁ? በዓለም ዳርቻ የምትገኙ የነጂ ሆም ኩኪንግ ቤተሰቦች፣ ዛሬ አቤም ክፍል ዘጠኝን ይዤላችሁ መጥቻለሁ። ላይክ ሸር፣ ሰብስክራይብ በማድረግ እስከ መጨረሻው አብረውን ይቆዩ። ዛሬ እንግዲህ እነ ኢሙቲ ሊዲያን ለማስደብደብ እና እናቷን የሆነ ነገር ማድረግ አለብን እኛ በእሷ ተናደን አንቀርም እና ደግሞ ሊዲያን እናቷን የሆነ ነገር አድርገንባት አዝና ማየት ስታለቅስ እንፈልጋለን እያሉ አሁንም ተንኮላቸውን ቀጥለዋል። ከዚህ በፊት በአቤል ጓደኛ ላይ እያደረጉትን የማይታወቅባቸው አድርገው ስላሰቡ አሁን ደግሞ ሌላ ተንኮል አስበዋል። እነዚህ ልጆች የአቤልን ጓደኛ ብዙ ነገር አድርገው አሁን ሆስፒታል ነው ያለው። ምንም ማውራት እንዳይችል እና ብዙ እገዛዎች ካልተደረገለት ዶክተሩ እንዳለው ብዙ ጊዜ እንደሚፈጅበት ለመንቃትና ለማስታወስ ሀምሳ ሀምሳ ፐርሰንት ነው ብሏቸዋል። አቤልም ወይኔ ጓደኛ ወንድሜ ይላል አቤል አሁንም ከቤት እንደወጣ ነው በአቋሙ እንደጸና ነው። እናትየዋና እህቱ የእህቱ ጓደኛ በጣም ተናደዋል። እንዴት ለአንድ ሴት ብሎ ከቤት ይወጣል? እንዴት በእናቱ ላይ ይጨክናል? ይሉታል። አቤል በእናቱ ላይ ጨክኖ አይደለም፣ ግን የወደዳት ሴት ደሃ ናት። እኛ ደሃ አንወድም፣ ክብራችንን ዝቅ ያደርጋል። ለምንድን ነው የምታገባው? እኛ የምንድርህን ነው ማግባት ያለብህ ስለሚሉት፣ እሱ ደግሞ በእነሱ ሀሳብ አልተስማማም። እዳሃ ማለት አስተሳሰቡ የዛገ ነው ይላቸዋል። እነሱ ምንም ሊገባቸው አልቻለም። የአቤል እናት እኔ ተሳስቻለሁ። መጀመሪያ ሳያት ልጅቷ ቆንጆ ናት፣ ወድጃት ነበር። ግን ምን ዋጋ አለው? ስለ ስራዋ ስናወራ ነበር እኔ አስተናጋጅ ነኝ ያለችኝ። ያኔ በቃ ብዙ ነገሮች ተበላሽተዋል ትላለች ልጄ ከቤት ወጥቶ ደግሞ ምንም እረፍት ላገኝ አልቻልኩም። ስለዚህ ይሄ ደግሞ እሷን ስለወደደ ነው እየሄደው ሁሉ ነገሩን ትቶ ቤተሰቦቹን፣ የሆነ ነገር ማድረግ አለባችሁ ልጆች ትላቸዋለች። የአቤል እናትም እንደነሱ ተንኮለኛ ሆናለች። እና ኤሙቲ እነዚህን ሰዎች ያናግሯቸዋል። አሁን በቃ ስራችሁን መስራት አለባችሁ። ቦታውንና አካባቢውን እንነግራችኋለን እና ደግሞ ሴትዮዋን እንድትሞት ነው የምንፈልገው ይላሉ የሊዲያን እናት። እነዚህ ልጆችም አረመኔ ስለሆኑ ሰውን በብር ብቻ ስለሚቀይሩ የተሰጣቸውን ብር ይዘው የሰው ነፍስ ለማጥፋት ወደ ሊዲያ እናት ቤት ያመራሉ። መንገድ ላይ ብዙ ሰዎችን ካዩ በኋላ አካባቢው ጸጥ ማለቱን ሲያውቁም ወደቤት ቤት ገብተዋል። አቤል አኩርፎኛል ብላ ስለምታስብ ሊዲያ ብቻዋን ተክዛ ነበር። ድንገት ወደምትሰራበት ካፌ ይሄዳል። ስትሄድም ከአንድ ከስተመር ጋር ግብግብ ገጥማ ያያታል። አቤል ከየት መጣ ሳትለው ከኋላ መቶ ያ ሰው ጋር ይደባደባል። እንዲህ አቤል እዚህ ምን ታደርጋለህ ትለዋለች። ያንኛው ደግሞ ያዙኝ ልቀቁኝ ይላል። በጣም የጠገበ ስለነበረ ምንድነህ አንተ ለአንዲት ሴት እንደዚህ የምትሆነው እያለ ይደነፋል። አቤልም በጣም ይናደዳል። የሊዲያን እናት ቤት ስላወቁት ድንገት ቤት ከፍተው ይገባሉ። የሊዲያ እናት እንደ ሁሌው ቁጭ ብለዋል። ዘለውም ያንቋቸዋል። በጣም ይደነግጣሉ። ሞታለች ብለው ስላሰቡም ስትጮህ ትተዋት ይሄዳሉ። በቃ አሁን ትንፋሿ የለም በማለት ድንገት፣ ጎረቤት የሰማ ለሊዲዩ እናት ደርሰውላታል። አቤል እዚህ ጋ ከልጁ ጋር ተናንቆ አልወጣም፣ በቃ እገልሃለሁ ይላል። ያንኛውም እንዴ ማነህ ምንድነህ? ለምንድን ነው የምትገለኝ? ሲጀመር አይመለከትም፣ ለፖሊስ ነው የምናገረው እያለ ከአስተናጋቹ ከአስተናጋጁ ጋር ግብ ግብ ገጥመዋል። ሊዱና የካፌው ባለቤት እባክህን ተወው አቤል ይሉታል። ሊዲያም ያንኛውን ትለዋለች፣ እኔ የምልህ እጅህን ሴት ላይ መሰንዘር ብቻ ነው እንዴ የምታውቀው? ይሄ እኮ ወንድነት አይደለም ትለዋለች። በጣምም ይናደዳል። በመጨረሻም አቤልን ገትተው ውጭ ላይ ያወጡታል። ልጁም ብቻውን ይደነፋል። ወይኔ ወይኔ፣ ልቀቁኝ፣ ልውጣበትም ይላል አቤል እዚህ ጋር ከካፌው ከወጣ በኋላ የውሻ ካልወጣ አልሄድም፣ አልለቀውም ይላል። ሊዲያና ጓደኛዋ ይለምኑታል። ውስጥ ደግሞ ተደባደቢውን የካፌው ባለቤት ይዞት እባክን እባክን ውጣ፣ ችግርና እንትን አትፍጠርብኝ ይለዋል። ይሄ ወንድነት አይደለም፣ ሲጀመር ሴት ልጅ ላይ እጅ እንዴት ታነሳለህ? ይለዋል። ያንኛውም ይደነፋል። አቤልም ካልገደልኩት አልሄድም ብሎ እዚህ እነ ሊዲያ እየለመኑት ነው። የሊዱን እናት በቃ ገለናታል ብለው ስለሄዱ ወደ ኢሙቲ በመደወል ይነግሯቸዋል። በቃ ትተናት መተናል ሞታለችም ይላሉ። የኢሙቲ እናት በጣም ግራ ገብቷታል። ልጃችን እኮ አቤል ይህንን ማድረጋችንን ከሰማ በቃ ከዚህ የበለጠ ይርቀኛል፣ ትላለች የሊዱ እናት። ጎረቤት ስለደረሰላት አይዞሽ ተርፈሻል ይሏታል። እኔ ምለው ይህንን ያደረገው ሆን ብሎ የታሰበ ሴራ አለ ይሏታል። ይህንን ልጄ እንድትሰማ አልፈልግም፣ ልጅ እንድትጨነቅም አልፈልግም፣ ትላለች የሊዲያ እናት። እና ኢሙቲም ለምን ገላችኋት? ከመጣችሁ አላረጋገጣችሁም? ሴትየዋ በሕይወት ካለች እኮ እኛ አደጋ ላይ ነን ይላሉ። አሁንም ምንም አላመኑም። ሊዲያ ወደ ቤት ስትሄድ ያ ከስተምሯ መንገድ ላይ ጠብቀው ስለት ያወጣባታል። በጣም ትደነግጣለች። አንተ ሰውዬ ዞር በልልኝ በማለት ድንጋይ ታነሳለች። እሱ ጋር ግብ ግብ ፈጥራ ድንገት አቤል ከኋላ ይመጣል። ምንድን ነው የምትፈልገውም? በማለት ይጠይቀዋል። እኔ ምንም አልፈልግም፣ ሁለታችሁንም እዚህ ዘርራችኋለሁ እያለ ይፎክራል። አቤልም ና ወንድ ከሆንክ ይለዋል ያው ደግሞ ሁለታችንንም እንደፈለክ ማረቅ ትችላለህ፣ ያንተ ወንድነት ይለዋል። ሊዲያ ትጮሃለች። በመጨረሻም አቤል ሽጉጥ ይመዝበታል። ልጁ በጣም ይደነግጣል። የዛሬው ክፍል ይህን ይመስል ነበር። ነጂሁም ክኪንግን ላይክ፣ ሸር፣ ሰብስክራይብ በማድረግ አብራችሁ ስለቆያችሁ አመሰግናለሁ። መልካም ቀን